በምንኛ ትንገር ብሁፍ ቋንቋ ትንገር? በአማርኛ ነው እስከዛሬ እየነገረች ያለች። አልፈልግም፣ ይገባል። ዳን እየሰማኸኝ ነው። በህይወት ጉረኛውን እንዳይመቸኝ፣ ይገባክ። ይሄ ልጅ ነው ጉራ ብቻ፣ ንፋስ በለው ይገባክ። ስለዚህ እኔ ከዚህ በላይ መቆየት አይጠበቅብኝም፣ ከሱ ጋርም ማፍ መካፈት አልፈልግም። አንዳንድ ጊዜ ልጅ አፍህን በከፈተ ቁጥር ትቀላለህ። ስለዚህ አመሰግናለሁ። ለዛ ነው ብርብር ያለ ንፋስ በለው ይላል ልጅ

ላደዳይቅርታ በስሊቅርጠቃብሚቀውለአልኩሱስ ያኔ የሆነ ሰው ደግሞ ኢንስተግራም የሆነ ነገር እንደዚህ ዓይነት የሚያወራ ሰው ካለ ማለት ነው፣ ቲጂ ራስ አንቺ አስወርጂ አያውራ እዚህ ቦታ ለምን አንቺ ሩታን ከወደሻት ማለት ነው። ሩታን ለማስጠላት ነው የሚያረጉት፣ እንደዚህ ማለት ነው። እንደዚህ የሚያወሩት ልጆች ራሳቸው ነበርኩ።

ብዙ ጓላ አንዳችሁም በቃ ዝም ብላችሁ ምን መሰለሽ፣ አሁን እኮ በጦርነት ውስጥ ነው ያለው። አሁን በተለይ ቅድም የቤት ሲል ተዘቀዘቀች ብሎ ቁራኖቹ ጋር ታድርጎ ትልቅ ቦታ እንሄዳለን ብሎ የቲጂ ቤት እንዳለ እንትን ያሉ ነው። አሁን በቃ ሩታ ሩታ በአራት ቤት በሀይሜ ደጋፊዎች የዘቀዘቁትን አይታ መጣ። ሀይሜን እና የቡርኬን እናት ዘቀዘቀች። ሲዘቀዘቅ ግርግዳ ላይ ያለው ቅድስት የምትባል ሴትዮ ደግሞ ቁርአን ቀዳለሁ አለች። እንግዲህ ሲነካ ምን ይሰማችኋል ብላ ያወራችሁ። አሁን ደግሞ ትልቅ ቦታ ይታስራሉ ስራ እያቆመ ታዲያ የስራ መሆን ድራማ መሆንን ጉሩፍ ለጉሩፍ ተናግሮ አይደለም እንዴ የተሰራ ያለው እነዚህ ደግሞ ከጉሩፍ ወጥቶ ሰውን ለማስጠላት ሜዳ ላይ ወጥቶ የሚሳደቡ ጉሩፍ ሮች አይደለም እ ዛ ከነሱ ጋር ስልክ የሚያወሩ አሽቃባጭ አሮግቶች አይደለም እንዴ ቀንቅናሞች ሄዶ እዛ እንትን ይሆንብ እንጂ ከኔ ጋር አሮግቱላ

ሳላችሁ በቀኒቃችሁ አሳልፋችሁ ዝም ይበሉ እና ሀይሚ ደጋፊዎች ማለት ነው። ከሀይሚ ለምን በለጠች ብለው እነዚህ ውሾች ማለት ነው።

ውጀምረ የለበሰ መናጽር ስትጀምር ሁለቱ የእሷ መናጽር ነው የለበሰ የእሷ አይደለም። ይሄ ቀጭን ነው ያኔ መነጸሩ አንድ አይደለም አንድ ነው ብዬሽ ነበርኩ። አንተ አይቻለሁ የለበሰችን ልብሱም አንድ ነው። ማ ማች ለብሶ ይወጣሉ። አበላሸታል። እና ትናንት የተለቀቀው ቪዲዮ ሁለቱም አንድ ነው፣ ግን የዛሬ ቪዲዮ እሳቅ ራሱ እንደዚህ አለ። ተኝታለች ቪዲዮ ደግሞ ቪዲዮ